እሺ ያው እና እዚህ ጋር ለሁለት ከፍሎ ነው የሚናገረው። የተመረኩ ሰዎችን አስመልክቶ ከመጀመሪያ ጀምሬ አንብብላችሁ መሰለኝ ታሪኩ እንድትረዱትበት ሙሉ ሲሆን ደስ ይላል። አብሽር በቃ ሙሉን አንብበው። ያው እና እዚህ ጋር እግዚአብሔር ጦርነት ሊያዝ ነው። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ማነው ተናጋሪው? እግዚአብሔር። ማንን? ሙሴን ስለ እስራኤል ልጆች በቀል ምድያማውያንን ተበቀል። ከዚያም በኋላ ወደ ወገኖችህ ትከማቻለህ አለው። ይህ እግዚአብሔር ጦርነት እያዘዘ ነው እንዲበቀሉ። አዎ ሙሴም ህዝቡን ከእናንተ መካከል ሰዎች ለጦርነት ይሰለፉ አለ። በእግዚአብሔር ትእዛዝ መሰረት ስለ እግዚአብሔር በቀል ምድያምን ይበቀሉ ዘንድ በምድያም ላይ ይሄዱ አለ። ከእስራኤል ነገዶች ሁሉ ከየነገዱ አንድ ሺህ ሰው ወደ ጦርነት ስደዱ ብሎ ተናገራቸው። ከእያንዳንዱ ነገድ አንዳንድ ሺህ ጦር ላኩ አለ ሙሴ። ከእስራኤልም አላፋት አስራ ሁለት ሺህ ከየነገዱ አንድ ሺህ ለጦርነት የተሰለፉ ሰዎች ተሰጡ አለ ተሰባሰቡ። ሙሴም ከየነገዱ አንዳንድ ሺህ ወደ ጦርነት ሰደደ። እነርሱንና የካህኑን የአላዛርን ልጅ ፊንሃስን ወደ ጦርነት ሰደዳቸው። የመቅደሱንም እቃ የሚነፋውንም መለከት በእጁ ሰጠው። እግዚአብሔር ሙሴን እንዳዘዘ ከምድያም ጋር ተዋጉ። ማን ነው ያዘዘው እንዲዋጉ? እግዚአብሔር። እግዚአብሔር ሙሴን እንዳዘዘ ከምድያም ጋር ተዋጉ። ወንዶችንም ሁሉ ገደሉ አለ። በማን ትዕዛዝ? በእግዚአብሔር ትዕዛዝ። ወንዶችንም ሁሉ ገደሉ። ከተገደሉትም ጋር የምድያምን ነገስታት ገደሏቸው። ከተገደሉትም ጋር የምድያምን ነገስታት ገደሏቸው። አምስቱም የመዲያን ነገስታት ኤዊ ሮቆ ሱር ሁር ሪባ ነበሩ የቢኦርንም ልጅ በለዓምን ደግሞ በሰይፍ ገደሉት የእስራኤልም ልጆች የመዲያምን ሴቶች ልጆቻቸውን ማረኩ አያ አይደለም ምርኮ ያለ ነው ሴቶች አንዴ የእስራኤልም ልጆች የመድያመን ሴቶች ልጆቻቸውን ማረኩ። እንስሳቶቻቸውንና መንጎቻቸውንም እቃቸውንም ሁሉ በዘበዙ። አለ እንዳለ በዘበዙ፣ ያንን ማረኳቸው። አየ ከማረኩ በኋላ ንብረታቸውን ሁሉ ሄደው ወስደው ወሰዱባቸው፣ እንስሳቶቻቸውን፣ ንብረታቸውን። የተቀመጡባቸውን ከተሞቻቸውን ሁሉ ሰፈሮቻቸውንም ሁሉ በእሳት አቃጠሉ። ተመልከተ ይህን ክፋት ማረክ አይደለ። የማረኩባቸውን ሰዎች ሀገራቸውን ሄደው አቀጣጠሉባቸው። እንዳለ የተቀመጡባቸውን ከተሞቻቸውን ሁሉ ሰፈሮቻቸውንም በእሳት አቃጠሉባቸው። የሙሴ ህዝቦች የሰውንና የእንስሳን ምርኮን የሰውንና የእንስሳን ምርኮና ብዝበዛ ሁሉ ወሰዱ፣ አለ እንዳለ፣ በዝብዛው ወሰዱ። ያን ሄደው የከተማውን ህዝብ እንዳለ ንብረቱ ሁሉ ወሰዱባቸው። ተመልከቱ ከተማውንም አቃጠሉባቸው። የማረኳቸውንም ሰዎች ምርኮንና ብዝበዛውን ወደ ሙሴና ወደ ካህኑ ወደ አላዛር ወስደው ወደ አላዛር ወደ እስራኤልም ልጆች ማህበር በዮርዳኖስም አጠገብ በኢያሪኮ ፊት ለፊት በሞአብ ሜዳ ወዳለው ሰፈር አመጡ። አሁን ከምርኮ የማድረኳቸውን ሰዎችን እንስሳቶች፣ ንብረት እንዳለ ወደ ሙሴ ፊት አመጡለት። ሙሴና ካህኑ አላዛርም የማህበሩ አለቆች ሁሉ ከሰፈሩ ወደ ውጭ ሊያገኟቸው ወጡ። አሁን ሙሴና ዋና ዋና አለቆች እና አላዛርም እና እነዚህ ተሰባሰቡ፣ አዎ መጡ። ሙሴም ከዘመቻ በተሰለፉት ከዘመቻ በተመለሱት በጭፍሮች አለቆች፣ በሻለቆች፣ በመቶ አለቆች ላይ ተቆጣ። አየ ሙሴ ተቆጣ፣ ባለቆቻቸው ማለት ነው። ለምን እንደተቆጣ ምክንያቱ ሊነገር ነው። ሙሴም አላቸው፣ በእውኑ ሴቶችን ሁሉ አዳናችኋቸው? አየህ ተመልከት። ምክንያቱም ይዘው ሲመጡ ጊዜ የተማረኩ ሴቶችን ምናምን፣ አየ ሙሴ ለምን እነዚህን ተዋቸው፣ ለምን አዳናቸው፣ ለምን ሳትገሏቸው እያለ ነው። ከዚያ ግደሉ ሴቶችን ብሎ ሊያዛቸው ነው። ተመልከት። ተቆጣና ሚላለ ሚል እኮ ይለም እኮ ከታች ላሳይህ ነው አብሽር እሺ ቢደሏቸው ሴቶችን ሌላ ነው ሙሴ አላቸው በእውነት ሴቶችን ሁሉ አዳናቸዋቸው ሆነ ለምን ተዋቸዋቸው እያለ ነው። እነሆ እነዚህ በፌጎር ምክንያት በበለዓም ምክር እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ሆኑ። ስለዚህም በእግዚአብሔር ማህበር ላይ መቅሰፍት ሆነ። አሁን ሙሴ ምን አለ ተመልከቱ። አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ አለ። ተመልከት፣ ተማርከው የመጡትን ከፊቱ ያሉትን ጠላቶች ምንም ሌላ መንገድ አላስቀመጠም። ክርስትና ወንዶችን ግደሉ ብሎ አዘዘ። እነዚህን ምርኮኞች ተመልከት። እንደ ኢስላም ግን ቀደም ያን ሁሉ መንገድ ነግሬያቸዋለሁ፣ አይደለ ያ? የለም ምርኮኞችን። አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ አለ ሙሴ። ሴቶችን ደግሞ ለሁለት ሊከፍላቸው ነው፣ ድንግል ያላቸውን እና የሌላቸውን። ድንግል የሌላቸውን ግደሏቸው፣ ድንግል ያላቸውን ደግሞ ለራሳቸው ተጠቀሙባቸው ሊል ነው ሙሴ ከዚያ አለ። አሁን እንግዲህ ከልጆቹ ወንድን ሁሉ ግደሉ፣ ወንድንም በመኝታ የሚያውቁትን ሴቶች ሁሉ እ ግደሉ ያ ሰላም። ከወንድ ጋር በመኝታ የምትታወቅ ሴት ከሆነች ግደሏት አለ። ወንድ ጋር ተኝታ የማታውቀውን ሴቶችን እነሱን ደግሞ እንዳትገሏቸው ለራሳችሁ ነው። ወንድን በመኝታ ተመልከት። ወንድን የማያውቁትን ሴቶች ልጆች ሁሉ ግን ለራሳችሁ አድኗቸው አለ ሙሴ። ያ ሰላም። ስለዚህ በክርስትና በጦር ሜዳ ላይ ከተማረኩ ሴቶች ወይንም ወንዶች ምንም መንገድ የለም ግድያ ነው። ወንዶችን ግደሏቸው አለ። አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ አለ። ወንዶች ይገደላሉ። የተማረኩ ሴቶች እስከተባለ ለሁለት ይከፈላሉ። አንደኛ ከወንድ ጋር በመገናኘት የሚታወቁ ከሆኑ ይገደላሉ። ከወንድ ጋር በመገናኘት የማይታወቁ ከሆነ የዛኔ ለራሳቸው ይወስዷቸዋል። እነዚያ ሰራዊቶች ማለት ነው። ይሄ ነው ያለው መንገድ። አሁን ከባዱ ነገር ግድያው ሳይሆን ግድያው አዲስ ነገር አይደለም። ከወንድ ጋር ተገናኝተው ይወቁ አይወቁ እነዚያን ሴቶች የሙሴ ሕዝብ እንዴት ነው መለየት የሚችለው ነው፣ ድንግል ሊሆኑ አይሆኑ መሳሪያ አለ ወይ? ዛኔ እንደዛሬው ቴክኖሎጂ አለ ወይ? በምንድን ነው ከዚህ በፊት ከወንድ ጋር ይገናኙ አይገናኙ ማወቅ የሚችሉት እ ይሄ ነው ከባዱ ጥያቄ? ለዚህ መልስ የሚሆን ከዚህ በፊት ጠይቄ አንድ ክርስቲያን ልጅ በመሞከር ብሎ ነግሮ የነበረ ማስረጃ መጽሐፍ ቅዱስ ላይ አለ። ማስረጃ መጽሐፍ ቅዱስ ላይ እንግዲህ፣ እንደዛ ብሎ የተናገረው ልጅ ይህን ይመስለኛል። እግዚአብሔር እዚህ ጋ ምንለን፣ እህቴ ሙሽራዬ ሆይ ወደ ገነቴ ገባ

የውዴ ቃል ይህ ነው። እርሱም ደጁን ይመታል እህቴ ወዳጄ እርግቤ መደምደሚያ ሆይ በራሴ ጠል በቆንዳ ላይም የሌሊት ነጠብጣብ ሞልቷልና ክፈችልኝ አላት። ሰው የመቶ ቀሚሴንም አወለኩ አለች እንዴት እስ ለብሰዋለሁ እግሬንም ታጠብኩ፣ እንዴት እስ አሳድፈዋለሁ ውዴ እጁን በቀል እጁን በቀዳዳ የሰደደ አንጀቴም ስለ እርሱ ታወከ። ለውዴ ከፍትለት ዘንድ ተነሳሁ። እጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ። ጣቶቼን ፈሳሹን የፈሳሹን ከርቤ አንጠባጠቡ። ላሁኑ ቆት። እሺ ምንድን ነበር ጥያቄህን ያልከው? ቃለ ሕይወት ያሰማል። ሚትን አንሳ እስኪ። አሎ ወይ? እስኪ ችንታ አንድ አስረዳን እስኪ ይቺን እያነበብካት መጀመሪያ ጥያቄህን ተናገር። ዝም ብለህ ጥቅስ ማንበብ ሳይሆን ምንድን ነው የሚለው ተናገር። ጥያቄህ ምንድን ነው እስኪ? እሺ በቃ ያው በቃ ችግር የለውም እና እያነበብክ ኖ ነው በማስረጃ እንዲሆን ነው እሺ። ሆነ ስጠይቅ ርዕስ ይኑርህ፣ ርዕስ ይኑርህ። አይሽ በቃ እሺ። እና አንብባት እና ተርጉምልን እስኪ ምን ማለት ናት? ቁጥር አንድ ላይ እሺ። አንብሎ ነያ እኮ ርዕስ ምንድን ነው ነው መጀመሪያ እኮ ይሄን አንብበውና ከኋላ አለው እኮ እኮ ይኸውልህ እሺ ስማ አንብበውና ተርጉመው እሺ አዳም ኦሪት ዘዳግም ሀያ ሁለት ጀምር ርዕስ ስትመጣ አብሮ የሚቀጥል ሀሳብ ነው ብቻውን ሳይሆን እሺ ምን ያለው እሺ ስትሰራ ርዕስ መኖር አለበት የምትነሳበት ገብቶሃል አዎ በጣም ነው የገባኝ አሁን ይሄን አንብበውና ተርጉምልን ማለት ነው